ይገባስ አልጠጣው ነው እንዴ? በቃ ጠጣው እያለ ስትል እንግዲህ፣ በመሃል ዝና ስልክ ደውሎ ነበረ። ማን የደወለው ብሎ ሲያፋጥጣትም ዝና እንዳልሆነ ስትከራከር መድብን ስልኳን ብድግ አድርጎ ነበር የተመለከተው። ዝና ነው እሷም፣ እንግዲህ እውነቱን ተናግራለች ማለት ነው እና ዝና እንግዲህ አስገድዶኝ እንደሆነ እኔ ሳልፈልግ መርስ እንድሰጥክና እንድገልክ አዞኛል ይሄን ደግሞ ያደረግኩት ዝና ፍራቻ ነው እያለችው ትገኛለች ማለት ነው። መድብል በዛን ሰዓት ጠጥቶት ቢሆን ኖሮ አያችው ጀግናውን አሳጥታ ነበረ ማለት ነው። ሆኖም ግን ደዊለት ብሎ እንግዲህ ስልክ ሲደወል አቶ ዝና ነገሮችን ሸምጥጧል ማለት ነው። መሀሊት ስትመጣ ትረዳሻለች። እኔ ዝና ሬሳ አጣቢና ሬሳ ጎታች አይደለሁም። ለመሀሌት ትነግራታለሁ፣ ሄዳችሁ እዛ ተወረውሩት አላችሁ ነበረ ያላት ማለት ነው። እንግዲህ ነፍሱ ስላልወጣ ሆስፒታል ወስጄ እንዲታከምና ከዛ ለፖሊስ ነው እናገራለሁ ስትልበት የፖሊስ ጉዳይ ስለሆነ ዝና እየሮጠ ወደ ኤፍራታ ጋር መጥቷል ማለት ነው። ሞገስ ወደ ቤት እንግዲህ ስንሄድ ዝና ማን ናት ዳጣዬና ሞገስ በጣም ተጨንቀው ነበረ፣ ግን በመሃል ነገሮች ሲስተካከሉ ቴክስት አድርጎለታል። እሱንም ኤፍራታ ጋር እንደሆነ ያዘዘውን መርፌ ይዞ እንዲመጣ አዞት ነበር። እንግዲህ ሞገስም ገዝቶ ከመጣ በኋላ አይታችሁት ተሆነ አላመነም። ዝና ተነስቶ የሚያንቀው ነገር ነው የመሰለውና በጣም ነበር የፈራው። እንደ ሞገስ ደግሞ እኔ በጭባጫ አይቻል አቅም። እውነቴን ነው የወንድ አልጫ ሞገስ ነው ማለት ነው ይፈራል አውፈሪ ፈሪ የእናቱ ልጅ ነው። እንግዲህ ዝና ምላስና ጉራ ነው። አይታችሁ ከሆነ ወደ ቤት ከመጣ በኋላ እንግዲህ ጭራሽ ኤፍራታም እንድትወገድ እሷም እንደማታስፈልግ ነበረ ያማን ነው ካሌ ሙልሲሳ ሲባል ለዝና እየነገረው የነበረው ማለት ነው። ይሄንን ወንጀል እንግዲህ ለኤፍራታና ለማህሌት አስተላልፈው እነሱ ነፃ ለመውጣት እየተሯሯጡ ባለበት ሰዓት መድብል አንድ ሀሳብ መጥቶለታል ማለት ነው። ሬሳውን እንዲያነሳ የያዝን የመድብልን ዝና በመጣበት ሰዓት መድብልም እንደ ሞተ ሆኖ ዝርር ነበር ያለው ሲመጣ ግን የደም ስሩን የዘጋለት ማለት ነው። እና ዝና እንዲ ተዘረግ ስላየውቅ በጣም በጣም ነው ደስ ያለኝ ማለት ነው። ኤፍራታም እንዳትጮህ አስጠንቅቋታል። ሞገስ አላመነው፣ እንዴት ወደቀልክ፣ እንዴት አገኘው እያለው ነበረ። እኔን አታቀኝም ደግሞ ከእኔ ጋር ይፎካከራል እንዴ እኔ እኮ ዝና ያበበው ደምሰው ልጅ ነኝ እያለ ሲፎክር እውነት ዛሬ ግን ተመችተኛል ማለት ነው እንዴት አያችሁት ማህሌትም ወደዛ እንዳትመጣ አስጠንቅቋታል ያው ማህሌት ደግሞ ካየች ነገሮችን ከእሱ ጋር ስለምትሰራ ይበላሻል ብሎ ስላሰበ ኤፍራታም እቤት እንዳልሆነችና ቁልፍ እንዳልተወችላት ትንሽ እንድትታገሳት በስልክ ነግራታለች። በጣም የሚገርመው እኔ እንግዲህ ብሩክ ያለበትን ቦታ እስከሚታወቅ ድረስ ዝና እችን አጋጣሚ ለመድብል የተመኘው ሞት ለራሱ ሆኖ ጠብቆታል ማለት ነው። ኤፍራታን በጣም ሲያደንቃት ነበረ። ያቺን ነፈዝ እህትሽ እንደሱ አርገሽ ከሽፏል እንዳቲኝ ብቻ አንቺና ማህሌት አሁን ከአንድ እናት ነው የተወለዳችሁት፣ እውነት ሰዓትሽ ነች እያለ እንግዲህ ጭራሽ የራሱን ጥፋት ወደ ሌላ እያደረገ ነበረ ማለት ነው። ማህሌትም ተደውሎላት ነገሮች ተሳክተዋል። ድላችን እ ግባችን ድል መጥቷል። ጎል አስገብተናል። ተጠንቅቀሽ ጠብቂኝ ከሰፈር እንዳትርቂ ብሏታል እንግዲህ የመድብልን ሬሳ እንዲጎትቱ ነው ማለት ነው እሱማ በእጁ አይነካም በእጁ አይነካም ወንጀለኛ እንዲባልም አይፈልግም ማለት ነው ለኤፍራታም ሲላት የነበረው ሆስፒታል ቢሄድም አንቺነሽ መድሃኒት ነው የሰጠሽው እና አንቺነሽ አንቺነሽ የምትጠየቂው እያላት ነበር እኔ ግን ዛሬ በጣም ነው ደስ ያለኝ አንደኛ ዝና ዝና እንደዛ ዝርር ብሎ ስታዩት ምን ተሰማችሁ ምን ተሰማችሁ ማለት ነው እንግዲህ መርዙ ደላላው በጣም ፈታ የሚያደርግ ልጅ ነው። እሱም እንግዲህ ምሳሌን እያሳቃት ነበረ። ምሳሌ በጣም ወደ ውጭ መውጣት እንደናፈቃት ለቅድስት ነግራታለች። ቅድስት አልጨከነችባትም፣ ይዛት ወታለች ማለት ነው። ወደ ውጭ እንዳትወጣ በፊት በሕመሟ ምክንያት ነበረ። አሁን ላይ ደግሞ ብሩክ ስለጠፋ ምሳሌ የሆነ ነገር እንዳትሆን በማለት ያው መድብል ፍራቻ ነበረው ማለት ነው። ሆኖም ግን ንጹህ አየር አይታ ንፋስ ተቀብላ ወደ ቤት ተመልሰዋል። ዳጣዬን በጣም እርቧት ስለነበረ እንግዲህ ሄዳ ምግብ ብጠይቃትም ወጥ እንደሌለ ነግራታለች ማለት ነው። ያው አሁን ላይ ነገሮች እቤት ውስጥ እየቸገሯት ስለሚገኙ ቅድስትም ወጥ አልሰራችም። በዚሁ አጋጣሚ ሞትን እንደማይፈራ እንግዲህ ሞገስም ተናግሯል። እንግዲህ ከምሳሌ ድራማ ላይ ያው ትምህርት እንደምንወስድ አልጠራጠረም ማለት ነው። ምን ያህል እንግዲህ ምስኪኖችም ምንም የማያውቁት ንጹሐንን ወደ ወንጀል በምን ሰበብ እንደሚገቡ መረዳት ችያለሁኝ። ለምሳሌ አሁን ዝና ይሄ ድራማ ነው መቼም ዝና ወንጀል ስለሚሰራ ራሱ በእጁ የሰውን ሕይወት ማጥፋትም አይፈልግም። ነገሮችን የሚያሰራው ብር ከፍሎ በሌላ ሰው ነው ማለት ነው። አሁን በአሁኑ እንግዲህ ለኤፍራታ ጠቀም ያለ ገንዘብ እንደሚሰጣት እና ይሄን ነገር ደግሞ የማትፈጽመው ከሆነ እንደሚገላት አስፈራርቷን ነበረ። ያው ኤፍራታም ስለፈራች መድብልን ለማስወገድ ነበረ የሞከረችው ማለት ነው እና በኋላ ያው ህይወቱ ከሚያልፍ እኔ ሆስፒታል ወስጄ አሳክመውና ለፖሊስም አመለክታለሁ ስትለው፣ እኔ እሱን አይመለከተኝም፣ ስለዚህ ማህሌት ትመጣለች አብራችሁ ትወስዳላችሁ ነበረ ያለው። ማህሌት አንዴ ወንጀል ውስጥ ገብታለች ማለት ነው። ማህሌት ወንጀል የጀመረችው አሁን ሳይሆን በምሳሌ ላይ ነው። በተደጋጋሚ ምሳሌን ለማስወገድ በኬክ ውስጥ በማታረገው በሚበሉት ምግብ ውስጥ ሁሉ መድኃኒት እያደረገች ነበር። እና ከአንዴም ሁለቴ እንግዲህ ቅድስትም ሳትቀር በማሳገድ እሱም አልበቃ ብሏት፣ አሁን ላይ ብሩክና ሞገስ ጠላታችን ናቸው ባሏቸው እንግዲህ በባሏ ባሏን ንብረት አትሸጥም ብላ ከቤት በመውጣቷ የተነሳ ሞገስ የዝና ጠላት ነው። እንግዲህ ብሩክም የማህሌት ጠላት ነበር ማለት ነው። እነሱን ለማስወገድ ቤቱ የግሏ ለማድረግ ስትል ሞገስን እንድታስወግደው አዟት ነበር። በዚህ ጉዳይ ላይ ኤፍራታ ወንጀል ውስጥ እንዳትገባ